አንድ አመት ውስጥ ጎግል ፕሌ ላይ የሚጫኑት አፕሊኬሽኖች በግማሽ መቀነሳቸው ተሰምቷል። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምንቆያችሁ የምን አዲስ በሳይበር ፕሮግራማችን እነሆ ሊጀምር ዝግጅተውን አጠናቆ ተገኝቷል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሊዲያሽ ዳኛው በአንድ አመት ውስጥ ጎግል ፕሌይ ላይ የሚጫኑት አፕሊኬሽኖች በግማሽ መቀነሳቸው ተሰምቷል። ከ2024 ጀምሮ እስካሁን ድረስ ጎግል ፕሌይ ላይ የተጫኑት አፖች ብዛት ከ34 ሚሊዮን ወደ 16 ሚሊዮን አፖች ዝቅ ማለታቸውን ጎግል አስታውቋል። ከዚህ በፊት ከነበረው ቁጥር በ47 ፐርሰንት ነው ቅናሽ ያሳየው። ይህ የሆነበት ምክንያት ጎግል ተግባራዊ ባደረገው ከፍተኛ ቁጥጥር ምክንያት እንደሆነ ተገልጿል። እስፓሚ እስካሚ እና ዝቅተኛ ጥራት ያላቸው አፖች ሀሳቦች እንዳይጫኑ ከልክሏል። ጥራት ያላቸው አፖችን ለሚሰሩ ዲቨሎፐሮች ከፍተኛ ደስታን እንደፈጠረም ታውቋል። ምክንያቱም አፖቻቸው በቀላሉ ጉግል ፕሌ ላይ መታየት ስለሚችሉ ማለት ነው። ባለፉት ዓመታት ጉግል ፕሌ መተግበሪያዎችን የሚገመገምበት መስፈርት ዝቅተኛ ስለነበር ገበያው ዝቅተኛ ጥራት ባላቸው መተግበሪያዎች እንዲጨናነቅ ምክንያት ሆኗል። በአንጻሩ አፕል አፕ ስቶር ላይ የሚወጡ መተግበሪያዎች ጥብቅ የመተግበሪያ ግምገማ እርምጃዎችን ስለሚከተል ጥራት ያላቸው አፖችን በማውረድ ተጠቃሚዎች ከፕሌይ ስቶር ይልቅ በአፕ ስቶር ደስተኞች ነበሩ። በዚህም ምክንያት ከፍተኛ የገበያ ብልጫ ተወስዶበት እንደነበር ይታወቃል። ለዚህ ነው ከብዛት ጥራት ይሻላል በማለት ጉግል ይህንን አሰራር የጀመረው። አጋጣሚ መረጃችን የሚሆነው በዓለማችን የመጀመሪያው የደን ሽፋን እና የካርቦን መጠንን የሚለካ ሳተላይት መፈጠሩን በተመለከተ ነው። እንደምታውቁት የዓለም የአየር ንብረት መለወጥ በእጅጉ አሳሳቢ የሆነ የመጣ ጉዳይ ነው። ዓለም እንደ ዓለም ምን ያህል የደን ሽፋን እንዳላት ከግምታዊ አሃዝ ውጭ በትክክል የሚታወቅ ነገር የለም። ከዚህም ባለፈ በዓለማችን የደን ሽፋን ውስጥ በትክክል ምን ያህል የታመቀ የካርቦን ዳይኦክሳይድ መጠን እንዳለም አይታወቅም። እነዚህን ችግሮች መሰረት በማድረግ የአውሮፓ ስፔስ ሳይንስ ወይም ደግሞ ኢኤስኤ የመጀመሪያውን የደን ሽፋንና የካርቦን መጠንን የሚለካ ሳተላይት ማምጠቁን ይፋ አድርጓል። ምድራችን ሳምባ የሆነው የደን ሽፋን እየተራቆተ መምጣቱ በሰው ልጆች ላይ ከፍተኛ ስጋት እየሆነ ያለ ጉዳይ ነው። በመሆኑም የደን ሽፋንን መልሶ በማልማትና እንዲሁም በመራቆት መካከል ያለውን የአየር ለውጥ በሳይንሳዊ መንገድ ለማጥናት ከፍተኛ ሚና ይጫወታል የተባለው ሮኬት የዓለማችን ከፍተኛ የደን ሽፋን ወደሚገኝበት አማዞን ተልኳል። ስፔስ ብሮሊ የተሰኘ ስያሜ የተሰጠው ሳተላይት 12 ሜትር ዲያሜትር ያለው አንቴና ባለቤት ነው። ይህም በጥቅጥቅ ደን ውስጥ ያሉ ትንንሽ እጽዋትን እና መሰል ዝርያዎችን ሁሉ ለማጥናት ያስችላል ተብሏል። ከዚህ በፊት በተሞከሩት ሳተላይቶች የደን ከባቢዎችን ከመለየት ባለፈ የደን ሽፋንን ብሎም በጥቅጥቅ ደን ውስጥ ያሉ መስተጋብሮችን በትክክል መለየት የሚችል ቴክኖሎጂ አለመፈጠሩን ተቋሙ አስታውቋል። የመጨረሻ መረጃችን፣ የሰው ሰራሽ አስተውሎቶችን ተጠቅመው የሚሰሩ ፊልሞች የኦስካር ሽልማቶችን ሊያሸንፉ እንደሚችሉ አዘጋጆቹ ገልጸዋል። የሽልማቱ አዘጋጅ የሆነው ዘ አካዳሚ ኦፍ ሞሽን ፒክቸር አርትስ ኤንድ ሳይንስ በቅርቡ አዲስ ባወጣው መመሪያ ሰው ሰራሽ አስተውሎት ወይም ደግሞ ኤአይ እና ሌሎች ዲጂታል መተግበሪያዎችን መጠቀም የኦስካር ምርጫ ውስጥ ለመግባት አያግድም ሲል ተናግሯል። ባለፈው መጋቢት ወር የሰው ሰራሽ አስተውሎትን በመጠቀም የተሰሩ ፊልሞች ተሸላሚ ሆነው ነበር። አካዳሚው አሸናፊዎችን በሚመርጥበት ወቅት የሰዎችን ተሳትፎ ከግምት ውስጥ እንደሚያስገባ ገልጿል። አካዳሚው የሰው ሰራሽ አስተውሎትን በፊልሞች ላይ መጠቀም ተገቢነት ላይ ከሳይንስና ቴክኖሎጂ ካውንስል ምክረ ሐሳብ መቅረቡን ተናግሯል። ባለፈው መጋቢት ወር ላይ በዘብሩታሊስት ፊልም አድሪያን ብሮዲ በምርጥ ተዋናይነት ካ ነፈ በኋላ ከፍተኛ መነጋገሪያ ሆኗል። በፊልሙ ላይ ተዋንያኑ ሃንጋሪያንኛ ሲናገር የሚስተዋለውን ዘዬ ለማስተካከል የሰው ሰራሽ አስተውሎት ጥቅም ላይ ውሏል ሳይ ኤሚሊያ ፔሬዝ በተሰኘው ሙዚቃዊ ፊልም ላይ የድምፃውያኑን አዘፋፈን ለማስተካከል ተመሳሳይ ድምፅን የሚለውጥ ቴክኖሎጂ ጥቅም ላይ ውሏል። ቴክኖሎጂው የተዋንያኑን ድምፅ፣ አተዋወን፣ አዘፋፈን፣ የአነጋገር ቅላጼ፣ አወጣጥን በፍጥነት ለማስተካከል እና እንዲሁም ለማዋሃድ ያለው አመችነት በሙዚቃና በፊልም ባለሙያዎች ዘንድ ከፍተኛ ተቀባይነት እያገኘ እንዲመጣ አድርጎታል። የሰው ሰራሽ አስተውሎትን የመጠቀም ጉዳይ ግን አሁንም አወዛጋቢ ሆኖ ቀጥሏል። በፊልም ሙያ ላይ የተሰማሩ የጥበብ ባለሙያዎች ለሰው ሰራሽ አስተውሎት የተለያዩ ነገሮችን እያስተማሩ መሄድ በሕይወታቸው እንዲሁም በሙያቸው ላይ የሚኖረውን ተጽዕኖ በመግለጽ ስጋታቸውን ተናግረዋል። ተመልካቾቻችን የዛሬ የምን አዲስ በሳይበር ፕሮግራማችን ይህንን ይመስል ነበረ። በሳምንቱ የተከናወኑ አዳዲስ ነገሮችን አጠር አጠር ባሉ መልኩ ነው መረጃዎች ወደ እናንተ ያደረስናችሁ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናችኋለን። ሳምንት በሌሎች አዳዲስ መረጃዎች እንጠብቃችኋለን። ሊዲያ ሽታኝ ነው ነበርኩኝ የሳምንት